ወንድምነት ወይ ደጋግሜ እኮ በእነዚህ ዓመታቶች ላይ ሶሻል ሚዲያ ላይ ተናገርኩት ጌታዬ ያሳየኝን ነገር አሁንም ስናገረው ከዚህ ቤትም ስናገር ከዚህም በኋላ ስናገር ስለማላፍርበት ነው። ያለ እንዲያውም ባለመዘጋጀታችን ምክንያት ብዙ ሕዝብ በእውነተኛ ትምህርት በጊዜ መመገብ ሲገባን ሳንመገብ እንዳንቃል እኔ ለአገልጋዮች የምነግራችሁ በህያው ጌታ ፊት ማለት ነው። ለአገልጋዮች ለእኛ ለወንጌላውያን አማኞች አገልጋዮች፣ የትኛውን ምድር ላይ ላላችሁ የሰራናቸው አዳራሾቻችን ጠበውን፣ ሌላ አዳራሽ እንኳን ብንሰራ ልንይዘው የማንችለው የህዝብ ቁጥር ነው። እግዚአብሔር ሲያወጣ ያሳየ ሰው ከእግዚአብሔር ዘንድ ላየው ነገር ሊፈራ ሊሸማቀቅ ይችል ይሆናል። ሕያዋን ምስክሮች አሉ? እዚህ በጣም ደጋግሜ ይሄን ነገር እግዚአብሔር ሲናገረኝ ሲያሳየኝ የነገርኳቸው ማለት ነው። ራሳችሁን አዘጋጁ የወንጌል አማኞች። ለምን በእውነተኛ ትምህርት እንዲኖር የእግዚአብሔር ሕዝብ ሲመጣ በእውነተኛ የክርስትና ትምህርት እንድናገለግለው ጌታ በሰጠን ጸጋን በሰጠን ዘመን አይመስልም፣ አይደል? ታዩ አለ ብራዘር፣ ታዩታላችሁ ከዛሬ አምስት ዓመትና ስድስት ዓመት በፊት እዚህ ሶሻል ሚዲያም ላይ ከወጣው ጀምሮ በእነዚህ መጽሐፍት ጉዳይ ስንናገር አርፋችሁ ተቀመጡ አንተ ምናም ነገር እያላችሁ ስትሉ የነበራችሁ ስታቃልሉ የነበራችሁ ሁሉ ስትሰድቡኝ ስታሾፉ የነበራችሁ ሁሉ እኔንም ትዝታውንም ስትሰድቡን የነበራችሁ ሰዎች፣ ሌሎችንም ወንድሞች ውጤቱን እያያችሁት ነው። ከላይ ነው የጀመረው። በጳጳሳት ደረጃ ነው። ሊቃውንት ጉባኤን የተጠራው ከኒቅያ ጉባኤ ቀጥሎ ትልቁ ጉባኤ የሚባለው ይሄ ጉባኤ ነው። አሁን በዓመት ሁለት ጊዜ እንዲሆን ተደርጓል። ቤተ ክርስቲያኒቱ የማትወጣበት ነገር ውስጥ እንደገቡ አውቀውታል። ነግረናቸዋል። እግዚአብሔር ነግሯቸዋል። ደጋግሞ ተነግሯል። የተሐድሶ ዘመን ብሎ እግዚአብሔር ደጋግሞ ከእኛም በፊት በተነሱ እግዚአብሔር ነግሯቸዋል። አሁን ምቱ በጣም በዛባቸው ሶሻል ሚዲያ ላይ ያለው ነገር። በቃ አሁን የሶሻል ሚዲያ ዘመን ነው። እያንዳንዱ ነገር በብርሃን አደባባይ ላይ ሆነ የሚቀመጠው። ዩቲዩብ ላይ ይቀመጣል። ቲክታክ ላይ ሰው ይሰማል፣ ፌስቡክ ላይ ይሰማል እና የሚይዙት የሚጨብጡት ነገር እስኪያጡ ድረስ ማለት ነው። ተዋርደናል፣ አፍረናል። በሊቃውንት ጉባኤ በገዳማት በአብነት ትምህርት ቤት ጉባኤ ትምህርት ቤት ማለት ነው፣ በጳጳሳት ደረጃ አንድነት መታጣት መፈረካከስ፣ ችግር ገጥሞናል። ልጆቻችንን እያጣን ነው። ድቅድቅ ጨለማ ውስጥ ነው ያለኑ። መጥፋት አይሆንም ወይ? በቅዳሴና በማህሌት የምናቆመው ህዝብ የለም። አፍረናል። የቀድሞ ምንድነው ያለን ስም ሁሉ ጠፍቷል። የሊቃውንቱ ንግግር ነው። የሊቃውንቱ ንግግር ነው። ብራዘር እዚህ ቲክቶክ ላይ የሚሯሯ ጠውንቶ ይሄ እናቱ ሽሮ ሰጥታው በልቶ እንትን ሽሮ ዝቆ ገብቶ ገስት ላይ የሚሳደበው ንሱ ከላይ ያሉት ማለት ነው። ከላይ ያሉት ማለት ነው። የብፁ አቡነ ገብርኤል የተሰባሰቡት ላይ በወቅቱ በነበረው ስብሰባ ላይ ረብሽ ነበረ። በብፁ አቡነ እንድሪያስ ምክንያት የአቡነ ገብርኤልን አሁን አሁን አበባለፈው ያው ፊርማቸው ያለበትን ወረቀት ሰዎች በውስጥ ልከውልኝ እዛ ያሉ ሰዎች የትምህርት የትምህርት ችግር ትምህርትን በነገረ ማርያምን ትምህርት ሐዋርያቱ በመጽሐፍ ያላጸደቁትን በመጽሐፍ ቅዱስ ያልጻፉትን ጳጳስ በፊርማ ሊያጸድቅ የሚችል የለም። በፊርማ አታጸድቁም። የእኛ ቤቶችን ቢሆኑ ወንጌላውያን አማኞች ፓስተሮቻችን በፊርማ የምታጸድቀው ትምህርት የለም። በእግዚአብሔር ቃል የምታጸድቀው እንጂ ፊርማ ይፈራረምላል። ይ ፊርማ ሲፈራረሙ እኮ ነው ያገኘ ናቸው። አይ ከዚህ በኋላ እግዝእትነ ማርያምን በፊርማ ትምህርቷ እናጽድቅላት ብለ በድብቅ ተቀዳች ናት። ስ ኤርሚያስ ይባላል የጳጳሳቱ ፊርማ ነው። ኢየሱስ ጌታ፣ ሁለት ሳምንት አልሞላው፣ ሁለት ሳምንት አልሞላው፣ ነገረ ማርያምን ትምህርት በመጽሐፍ ቅዱስ ውስጥ ሲያጡ ምን አሉ? በነገረ ማርያም ይላል ያለው። ቆይ ቆይ፣ አንተዬማ፣ ቆይ አንተዬ፣ አሁን ፓስተሮቻችን እየጠሩ አጽናኑን ከሆነ ያው እንትን ብርቱካን ምናምን ነገር እያያዛችሁ ሂዱ። ቤኪም ቢሆን ዝም ብለ ልብልታይ አይገባም። ሰው ሲታመም ዳጊም ቢሆን የሆነ ጁስ ነገር ይዛችሁ ሄዳችሁ ጠይቁ። ኦኬ። ነገረ ማርያም በነገረ ማርያም አስተምሮ ዙሪያ እመቤታችን ቅዱስ ድንግል ማርያም የአምላክናት መሆኗን የአምላክናት መሆኗን በሊቃውንት አነጋገር መትህ ተፈጣሪ መልዕል ተፈጥሯል። በሊቃውንት አነጋገር በመጽሐፍ ቅዱስ አነጋገር አይደለም ማለት ነው። በሊቃውንት አነጋገር መትህ ተፈጣሪ መልተ ፍጥሯን መሆኗን የሰማዕታት እናታቸው የመላእክ እህታቸው የተባለች ምክንያተ ዲህን አማላጃችን ቤዛዊተ ዘበጸጋ መሆኗን። ቤዛዊተ ዘበጸጋ በድብቅ ስለተቀዳች ነው። ዘበጸጋ ቺዚ ጋር ማለት ዘበጸጋ ቤዛዊተ ዘበጸጋ መሆኗን በፊርማችን አረጋግጠናል። በመጽሐፍ ቅዱስ አልተረጋገጠም። አልተረጋገጠ ትምህርት ቤዛዊ ዘበጸጋ መሆኗን በፊርማችን አረጋግጠናል። በብሉይ ኪዳንና በአዲስ ኪዳንስ የለን? የለም። እና ከላይ ጀምረው ተፍረክርከዋል። መኑኛ አልኳችሁ፣ ወንድሞች፣ እናቶቼ እግዚአብሔር የተናገረውን በጊዜውና በወቅቱ ያደርገዋል። ከጌታ ዘንድ ደጋግሞ እንደሰማ ደጋግሞ እንዳየ ሰው ሕያው አምላክ ለዘላለም የሚኖር የእስራኤል ቅዱስ ልዑል እግዚአብሔር ምስክሬ ነው። አሳይቶኛል፣ አሳይቶኛል፣ አሳይቶኛል። የብዙ ሕዝብ ጉባኤ ዳርቻው የማይታይ ሕዝብ የብዙ ሕዝብ ጉባኤ ነው ያልኳችሁ። የብዙ ሕዝብ ጉባኤ፣ የብዙ ሕዝብ ጉባኤ፣ በዛ በራእይ ውስጥ እንዳየሁት ከሆነ የማናችንም ሙሉ ወንጌል የፈለገ ካቴድራል ተስራ መካን ኢየሱስ የፈለገ ህንፃ ትቆልል አይችለውም ያንን ሕዝብ እግዚአብሔር ያሳየኝን ህዝብ አይችለውም። የሰራናቸው አዳራሾቻችን አይችሉም። የቻለውን ያህል ግን ተቀብሎ ለማገልገል ወንድሞች፣ እናቶቼ በጸሎት የምትተጉ በጸሎት ትጉ። እመኑኝ አልኳችሁ። የሰራዊት ጌታ ልዑል እግዚአብሔር አሳይቶኛል። ሰምቼ አይቼ ነው ጥቼ የማገለግለው። ዝም ብዬ ስራ የማጣት ጊዜ ማባከን ጉዳይ አይደለም። እዚህ ወጥተን የምናገለግለው አሳይቶኛል። አደርገዋለሁ ብሎኛል። እግዚአብሔር ያ ሕዝብ ሲወጣ አሳይቶኛል። ወደ መንግስቱ ይጠራዋል። ጀምረዋል ጀምረዋል፣ እየሰራ አይደለም አይደለም ብዬ የምልህ እኔና ጌታ ብቻ እናውቃለን። እዚህ እኔ ጋ እንኳን ጌታን የሚቀበሉ ጀምረዋል። እናንተም ምስክሮች ናችሁ። በሌሎችም ወንድሞቼ፣ በእኛም ጭምር እግዚአብሔር በሚሰራው ጸጋ የጸጋው ክብር ይመሰገን ዘንድ ጌታ ኢየሱስ ክርስቶስ እሱ ሞትን ድል ስላደረገ እሱ ከኃያላን ጋር ምርኮን ይከፋፈላል። አሜን ሃሌሉያ። ነፍሱን ለሞት አሳልፎ ሰጥቷልና ተብሎ እንደተጻፈ ማለት ነው። የማዳኑን ወንጌል እንሰብካለን። እግዚአብሔር አምላክ ምስክር ነው አልኩ። ዛሬ ትናንትና ገድላትና ድርሳናትን አንቀበልም ብለው ያሉ፣ ትናንትና እኛን ሲሰድቡ የነበሩ አሁን ግን ገድላት ድርሳናትን ትናንት እንቀበላለን ብለው ያሉ አሁን ግን ገድላት ድርሳናትን አንቀበልም ብለው ወደ ማለት መጥተዋል። ትናንትና እኛ ተሃድሶ ስንል እንስቅ የነበሩ ዛሬ የራሳቸው ልጆቻቸው እንዲህ ማለት ጀምረዋል። ሁ ስማልኝማ፣ ወይት ስማልኝማ ዛ ነበረ እዮ ብዛ ሚካኤል የጻፈውን ተሃድሶ ብሎ ተሃድሶ ለቤተክርስቲያን ያስፈልጋታል ብሎ የሚለው ቪዲዮ አይታችሁታል። ያዲዝታድሮጻፋማጋ ነው። ቆይ ቆይ ቆይ ቆይ አንዴ ቆይ፣ አንዴ ወንድምህን ተሃድሶ ለኦርቶዶክስ ተሃድሶ ብሎ ማለት ነው። የእኛኑ ጩኸት እየተቀበሉን ይጩሁ አንዴ ጠብቁኝ፣ ቆይ አይ ቲንክ ወንድማችን አጋፔ ይመስለኛል፣ አስቀምጦታል። አጋፔ አስቀምጦታል። አዎ አጋፔ ያ ኦኬ፣ መሪያ እንምጣላችሁ። ይህን ጉደኛ ተመልከቱት፣ ምን ይላል ሙነል ያስፈልጋል። ዋት ምንድን ነው ያልከው? ምንድን ነው ያላከው? የውብዘ ሚካኤል ታድሶ ለቤተክርስቲያን አያስፈልጋትም፣ ቤተክርስቲያን አትታደስም ሲሉ ነበር አይደል? እግዚአብሔር እንደውም በመጀመሪያ ጌታ እግዚአብሔር ይረዳቸዋል። በመጀመሪያ ወደ መንግስቱ ገቢ የሚያደርጋቸው እነዚህና ሌሎቹን ነው። አትጠራጠራል። አሁን ይህ ዛሬ የሚከራከሩ ዛሬ የሚከራከል ልብ በል እናስማኝ አልኩ። እግዚአብሔር ለዘላለም ሕይወት የጠራቸው በሙሉ አይቀሩ አይቀሩም። ምናለ ምናለ ምንምጣላችሁ ይህን ጉደኛ ተመልከቱት። ምን ይላል ኢዮብ ዘሚካኤል ተአድሶ ለቤተ ክህነት ያስፈልጋል። አዎ ያስፈልጋል። ክህነት የሚለው ቤተክርስቲያን ነው። ቤተክርስቲያን ኢንተርቼንጅብሊ ነው ይይት ሲጠቀማል። ቅድም አሳየተናቸዋል ቤተ ክርስቲያን ተሐድሶ ለቤተ ክርስቲያን ያስፈልጋል፣ ለቤተ ክርስቲያን ያስፈልጋል። አዎ ያስፈልጋል። እስከ ዛሬ ምስ ሲሉ ነበር፣ ኩላዊት ንጽሕት፣ ቅድስት ስትወርድ ስትወራረድ የመጣች ንጽሕናዋን የጠበቀች ስንዱ መቤት ምናምን ነገር ሲሉ ነበር። ተሐድሶ ያስፈልጋትም እያሉ ማለት ነው። አሁን እርስ በርስ ተሐድሶ ማለት መለወጥ፣ መታደስ፣ መስተካከል ማለት ነው ይላሉ፣ የቋንቋ ባለሙያው ታዲያ ምኑ ይስተካከል፣ ምኑ ይለወጥ፣ ወይም ምኑ ይታደስ ከተባለ የምዘረዝራቸው ብዙ አንኳር ጥቃቅን ጉዳዮች እንግዲህ አላቸው። ብዙ አንኳር ጥቃቅን ጉዳዮች ቢኖሩም ይህን ጥቃቅን ጉዳዮች ታናናቅ እያለ በኋላ ሰው ሲጠቅሰው እንመለከታለን። አድሶ ለቤተ ክህነት ያስፈልጋለ ወይና? ቤተ ክህነቱ ማለት ቤተክርስቲያን ስለሆነ ማለት ነው። የቤተክርስቲያኑ ራስ ስለሆኑ ያስፈልጋል ወይና? ዋናው ግን ያስፈልጋል ነው። እኛም ያስፈልጋቸዋል ነው ታድሶ እያልን ያለ የነበረው እና የሚይዙት የሚጨብጡት አጥተዋል። እና አሁን የእኛ ወቱን እየጠሩ የመጽናናት ቃል ከሆነ እየጠይቋቸው ያሉት ለማለት ፈልጌ ነው ለሀገር ለሀገር ለምድር የሰራችው ነገር እንዲረሳ ይገባሉ? ከሆነ አይ እሱ ምንም እኛም እናንተም ብላችሁታል። እናንተም ብትሉ ትክክል ነው እና አንተ መለስከው ብለው አሉት። እሱ ጠያቂ፣ እሱ መላሽ። በቃ በአጭሩ ጨንቋቸዋል። እግዚአብሔር ይርዳቸው ከማለት ውጭ በእውነት ሌላ ነገር የምንለው የለም። ግን የዮብን ጽሑፍ ያገኛችሁት ሰዎች ካላችሁ ቴሌግራም ላይ ላኩልኝ፣ በሙሉ በውስጥ መስመር አብነት እያለ አደል ካገኘ እላክልኝ፣ ወንድምነት